እሺ አመሰግናለሁ በላይ ቢባላለሁ በለጋሂዳ ወረዳ የወይናምባ ከተማ መስጂድ ፈትህ ግንባታ ኮሚቴ ሰብሳቢ ነኝ ይህ በምስሉ ላይ የምትመለከቱት በወይናምባ ከተማ የሚገኘው የፈትህ መስጂድ ከ2012 ጀምሮ እየተገነባ ያለና በህብረተሰቡ ትብብርና አስተዋጽኦ አሁን ባለው ደረጃ ላይ የደረሰ ሲሆን አሁን መስጂዱ ለአገልግሎት ይዋላልና እየሰገርንበት የምንገኝ ቢሆንም ቀሪ ስራዎችን ከማስተዋወቅና በጋራ እስከዛሬም ስት ስትአግዙን የነበራችሁ አካሎች በጋራ እገዛውን ካደር አድርጋችሁ ልን መስጂዳችንን ለማጠናቀቅ ያመቸ ዘንድ አሁን ላይ በጉልህ የሚታዩት የቀሩ ስራዎች የመጀመሪያው የኮርኒስ ስራ ነው። ኮርኒሱ አሁን ላይ አገልግሎት እየሰጠን ባለንበት ሰዓት ላይ አንዳንድ እንደ መስጅድ ጦሃራነት መጠበቅ ሲገባው የአዋሀቶች እንዲህ እንዲህ ወደ ውስጥ እየገቡ ያሉበት ሁኔታ ስላለ ኮርኒሱ ትልቁን ነገር ከእሱ ችግርም የሚያወጣንና የመስጅዱ ውበት እስከሆነ ድረስ የመስጅዱ ኮርኒስ ሚናራውን አንዱን ሰርተነው፣ የውጭ ልስንና ግርፍ መስተዋትና ፍሬም የሚቀሩት ሲሆን አንድ ደግሞ እንደዚሁ በዚሁ ተመሳሳይ አሁን ከተገነባው ተመሳሳይ በሴቶቹ መስጅድ በኩል አንድ ሚናራ የሚቀረን እንዳለ የውሃ መፋሰሻ ዙሪያውን መስራት የሚጠበቅብን እንዳለ አሁን ሰራ ነው ያልነው ሚናራ የግርፍ ስራ የመስተዋት እንትን ስራ የሚቀረው ሆኖ የመስጅዱም ግርፍ ስራ የውጫዊ ግርፍ ስራው የሚቀር የሆነበት ሁኔታ ነው ያለው። ውስጡን ኦልሞስት ከኮርኒሱ ውጭ የተጠናቀቀ ቢሆንም የውሃ መፋሰሻው የደረጃው ስራው የውጭ ቀለም እነዚህን የመሳሰሉትና በትልቁ ደግሞ መስጂዱ አሁን ካሮጌው መስጂድ ይዘን የመጣ ነው ምንጣፍ አስቀምጠንና አንጥፈን እየሰገድን ያለንበት ሲሆን፣ ትልቁ አንገብጋቢና አስቸጋሪ ስራችን አንዱ የመስጂዱ የምንጣፍ ስራ ስላለ እነዚህን የኮርኒስ የሚናራ ያልተጠናቀቀውንም ያልተጀመረውንም ለማጠናቀቅ የውሀ መፋሰሻ ስራዎችን ውጫዊ ግርፍና ለስን ስራዎችን አሁን የምታዩት ከውጭ ያለው የግርፍ ስራ በረራ ግርፍ አንዴ ተገረፈ ሲሆን ልስን ይቀረዋል። እንዲ እንዲህ ባለበት አንድ ክረምት አሳልፏል። አንድ ብላጊም አሳልፏል። በዚህ አመት ደግሞ ዝናብ የሚከርምበትና ሳይለሰን የሚከርም ከሆነ ወደ ውስጥ ስሜት ይኖረውና አሁን የቀለም የጅብሰም የምናምን ስራ ውጭ ላይ አሁን ቀጥታ የምናየው ያው እንደተጠበቀ ሆኖ አጠናቀን ያጨረስንበት ሁኔታ ስላል ያለ ቢሆንም አሁን ዝናብ ከከረመበትና ዝናብ የሚከርምበትና ወጮፍ የሚያገኘው ከሆነ ከውስጥ ያለውም ስራ የሚበላሽብን መሆኑን አበክረን ነው ለሙስሊም ወንድምና እህቶቻችን እና ይሄን መስጂድ እስከዛሬም እያገዛችሁ ለስትገነቡ ለነበረው ህት ወንድሞቻችን አሁንም ቢሆን የጀመራችሁትን ሊጠናቀቅ የቀረውን መስጂዳችንን በዛው በተለመደው ትብብራችሁ እና ድጋፋችሁ እያደረጋችሁልን ምንጣፉንም ሚናራዎችንና ኮርኒሱንና የውጭ ውሃ መፋሰሻ አገልግሎቱን እንድናገኝ እንድታደርጉልን ሁሉም የየበኩሉን አስተዋጽኦ እንዲያደርግ በአላህ ስም ጥሪያችን እናስተላልፋለን። ወሰላቱ ወሰላሙ አላ አሽረፍ አልአንቢያ ወልሙርሰሊን

ወንጃችን ለዚህ ከኛ ይሄ አገር ይሄ አካባቢ ወትሮም የዑለማ አገር ነው። እንኳን ለራሱ ለሌላም የሚተርፍ ዑለማ የወጣበት አገር ነው። እነሻ መሐመድ ሼክ አገር ነው። ስለዚህ ትናንት የነበረውን ዛሬ በተጠናከረ ሁኔታ ማስቀጠል ግዴታችን ነው። በእንዲህ አይነት መልኩ ተሰባስበን መጣጣር ትልቅ ነገር ነው። ጥረታችሁን አላህ ይቀበላችሁ። ስራችሁን አላህ ይውደድላችሁ። አላህ ይውደደልን። መስጂዶቻችንም ይገነባሉ በእኛ ውጭ በእኛው ገንዘብ በእኛው ጉልበት መድረሳዎቻችንም ይቀጥላሉ። ነገም የወመል ቂያማ ቅድም ወንድሜ እንዳለው በዚሁ ኢኽዋናን ዐላ ሱሩር ሙተቃቢሊን ሆኖ የምንገናኝ አላህ ያድርገን። ብዙ ወሬ አላወራም። ለፕሮጀክቱ 5000 ብር ነይቻለሁ። እኔም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ያመኑ በመጨረሻው ቀን ያመኑ ሰላትን ደንቧን ጠብቀው የሚሰግዱ ዘካን የሚሰጡ ከአላህ በስተቀር ማንንም የማይፈሩ ናቸው፣ ይላል ፈዐሳ ኡላኢከ አየኩኑ ሚን አልሙህተዲን ይህንን የሚፈጽሙት ሰዎች የዚህ ተግባር ባለቤት የሆኑት ሰዎች ቅኑን መንገድ ከተመሩ ለመሆን ተስፋ ይደረግላቸዋል። ቀኝጅ ያለው ማን ነው? ቀኝጅ የላቸው እያንዳንዱ ያችን ኬላ የዛን ቀን ተቀብር በምንሄድ ሰዓት አላህ ሱብሃነ ወተዓላ ቀብራችንም ብርሃን ያደርገው። ሁላችሁም ቀኝ እጃችሁ ቡና ያገኛችሁትን ይዛችሁ ነው። በአላህ ስም ጠይቂያቸዋለሁ። ኢንሻላህ አላህ ቀብራችሁን ብርሃን ያደርገዋል። ቀኝ እጃችሁ እጃችሁ ይግባ። ቀጣዩ እንግዲህ ስመጣልኝ በእኔ በኩል እንመጣ ካለ መልዕክት አስተላልፋለሁ